ዛሬ በጣም አስቀያሚ ቀን ነው። ማለት እንደ አጋጣሚ ደግሞ የሆነ ግራፊክስ የሆነ ቪዲዮም አይቼ ነበር። በጣም ባላዩ ቀኑ ሙሉ ማለት የሚረብሽ ነገር ነው ዛሬ። ባላዩ ደስ ባለኝ ያየትና፣ ይሄ ዝም ብሎ ወሬ አሁን የምናወራው ዝም ብሎ እንትን የተፈጠረ ወሬ ምናምን አይደል። በተጨባጭ ማስረጃ ያለው ማን እንደሆነች የሚታወቅ ያ ብቻ ሳይሆን፣ ግፉ በደሉ ከተፈጸመ በኋላ ያ ቦታ አሁን ያልከው ቦታ ላይ አስከሬኗን ጥለው ያ የተባሉት የሰውነት አካሎቿ ጎለው የሚታዩበት ሁኔታ ነው ያለው እና አንድ ሰው በጦርነት ሕግ ማንኛውም ሰው ይማረካል። ያለፈው ሳምንት አይተናል አይደለ፣ በወሎ ግንባር፣ በምስራቅ አማራ በጣም በብዙ ሺህ የሚቆጠሩ የብልጽግና ወታደሮች ተማርከዋል። በጥሩ ሁኔታ ነው የተያዙት። እንዲያውም ከዛም አልፎ ቀይ መስቀል እንዲረከበው ነው። ብልጽግና ማን ነው? ፋን ነው ጠይቆ ቀይ መስቀል ሰባይ በሆነ መንገድ እነዚህን ምርኮኞች ቁስለኞቹን ጨምሮ ተረክቦ ወደሚገባ ቦታ ያሻገርበት ሁኔታ ነው ያሉ። በሌላ በኩል ይህ የምናየው ብልጽግና ልጅቱ 19 ዓመቷ ነው። በጣም ገና ልጅ የሚባለው ነገር በጣም አይገልጻትም። በዚህ ደረጃ ጭካኔው የምልህ፣ እንዲህ አይነት ሰው እንዲህ አይነት መልክ ምናምን እያየ ሰውነት ጡት፣ ለመቁረጥ ቆዳ ለመክፈፍ ምናምን መነሳት ማሰቡ እራሱ በጣም የሚገርም ነገር ነው። በነገራችን ላይ ምንድነው እንደዚህ ምናሰው ምንድነው፣ ለምንድነው እነዚህ ሰዎች እንደዚህ ያስጨከናቸው ምንድን ነው ምክንያቱ ምናምን ነገር ብዬ እንትን አልኩ። በቃ ትልቁ ነገር ፍርሃታቸውን፣ ውስጣቸው ያለው ፍርሃት፣ ውስጣቸው ያለው ጥላቻ፣ ውስጣቸው ያለው በቃ መበርገግ ነው። እሷን አግኝተው እንግዲህ ፋኖን በነገራችን ላይ ፋኖን በዚህ ደረጃ በቃ እንደዚህ ነው የሚያደርጉት። በቃ ለሌሎቹ የፋኖ መሪ ተዋጋዮች መልእክት ነው እናንተንም ብንይዛችሁ እንደዚህ ነው የምናደርጋችሁ ነው። እና አሁን አንዳንድ ሰዎች መንግስት፣ ምህረት ያደርጋልና እጅ እንሰጣለን ብለው የሚያስቡ ሰዎች ካሉ በደንብ ሊያስቡበት የሚገባ። ለማንም አይደለም እጃቸው ነው የሚሰጡት፣ ለአውሬ ነው እጃቸው ነው የሚሰጡት። በቃ ጀስት የሆነ አፉን የከፈተ አዞ እዛ ውስጥ ነው ሰውነትን የምታስገባው እና በጣም ለማሰብ ከባድ ነው። ቪዲዮውን አይቼዋለሁ የምየዋለሁ። በዚህኛው ዘመን ይፈጽማል የመንግስት መደበኛ ሰራዊት ይፈጽመዋል ብዬ ልጅቷን ደግሞ በኋላ ፎቶ አለ ጥፎ ሳይጥፎ ሳይይእንዴት ይሆንላቸው? አንድ ሰው እንዴት ይሆንለታል? አንስቶ ወይም ደግሞ ሌላ መቁረጫ ስለት ነገር አንስቶ ጡቷን ለመቁረጥ ቆዳዋን ለመክፈፍ ምናምን መሳይ። ግን ይሄ ነገር ለታሪክ ይቀመጣል። ይሄ ወንጀል ነው፣ የጦር ወንጀል ነው፣ አስከፊ ወንጀል ነው፣ በሰብአዊ ፍጥረት ላይ የተፈጸመ ወንጀል ነው። ወንጀሉ ዝም ብሎ ተፈጽሞ እንዲሁ አዝነን እንደው በቃ ቺ ልጅ በዓለም እንደዚህ ሆነ እንዲሁ ተፈጸመባት ብለን የምንተው ነገር አይደለም። ማስረጃ ያለው ወንጀል ነው። በነገራችን ላይ ይሄንን ቅድም ያልኩ ቪዲዮ አለ። አሁን እዚህ ላይ ሼር ማድረግ አይቻለም። ብዙ ሰዎች አይቶታል። ብዙ ቦታ ደርሷል። ማስረጃው አለ። ይህንን ወንጀል ብርሃኑ ጁላ ይጠየቅበታል። የፈለጋችሁትን ነገር አድርጎ ብሎ ማለት ነው። መሐመድ ተሰማ ይጠየቅበታል። ይህን ነገር አብይ አህመድ የትም ቦታ ብሄድ ይጠየቅበታል። የገቡበት ገብተን የዝችን ልጅ ደም የዝችን ልጅ እንደዚህ የሆነው ነገር በነገራችን ላይ ፍትህ እንዲያገኛ እናደርጋለን። በእውነት ይሄ በጣም እኔ ለራሴ የምገባው ቃል ነው። በጣም ስሜት የሚነካ ነገር ነው እና ብዙ ነገር አለ። ሴት ልጅ ነች፣ 19 ዓመት ደግሞ ደግሞ ሲባል በጣም ከባድ በጣም ከባድ ነው። እኔ አደ ነው ማለት እነዚህ ሰዎች አሁን ሄደው ገብተው ምግብ ይበላላቸዋል። እንደዚህ የፈጸሙ ሰዎች እነሱ ብቻ አይደሉም፣ በነገራችን ላይ ከዚህ አሁን ብልጽግና ከሚባለው ኃይል ጋር የሚሰሩ የአማራ ብልጽግና ሰዎች የአማራ ተወላጅ የሆኑ ሰዎች ሪሊ አሁን አይምሯቸውን አሁን ይሄ ነገር ይቀበለዋል? ይቺ ልጅ አሁን የተፈጸመባት ነገር እንትን ነው ብሎ ያስባሉ። ጃውሳ ፋኖ ነች ስለዚህ ምንም አይነት ነገር ቢፈጸም ትክክል ነው ብሎ ያምናሉ። ይሄን ህሊናቸው ይቀበላል? በነሱ ቤተሰብ አባል በነሱ ልጅ ላይ ይሄ አይደለም እንደው ትንሽ መርፌ ምላጭ ሰውነታቸውን ቢቆርጣቸው እንዴት ነው የሚሰማቸው ያውቁታል። በጣም በጣም እንትን ነው ማለት በጣም ሰውን ስሜት እንትን የሚል ነገር ነው። ይህን የምለው ለሌላ ለሌላ ለወሬ ብቻ በደንብ በተጨባጭ የተደረገ የታየ ማስረጃ ያለው ነገር ስለሆነ ነው። እኔ መልዕክት በጣም እንትን የምለው ምንድነው ከብልጽግና ጋር ለሚሰሩ የአማራ ተወላጆች ወታደርም ሲቪሊያንም ለሆኑት ይህን እንትን ተመልከቱ። በእርግጠኝነት ታዩታላችሁ። ግቡና አስቡበት። ይሄ መጨረሻችሁ ሊሆን ይገባል። እንደዚህ አይነት ግፍ አውሬ ከዚህ አይነት መንግስት ጋር ነው የምትሰሩት። ብዙ ሰው ብዙ ወታደሮች ተፋላሚዎች በግፍ ሲማረኩ አይተናል። ግን በዚህ አይነት ደረጃ አሎ ነው ለማሰብ የሚከብድ ነገር ነው። ስለዚህ አስቡበት። ይሄ ምናልባት አንደኛው ምልክት ደውል ነው። በቃ ይሄ እንዲህ አይነት ግፈኛ መንግስት ጋር መስራታችሁ እንደው አንዳንዶቻችሁ የማትታወቁ እንኳን ቢሆን ሕሊናችሁ ራሱ ይወቅሳችሁ። በዓለም ይች ልጅን ዝም ብላችሁ ፎቶዋን ተመልከቷት ዝብም ብላችሁ በእውነት ነው። ምለምሳሌ አሁን እንባ እየቀረበኝ ነው። እንደዚያ ማልቀስ ባ እንባ የሚባል ነገር የማይወጣኝ ሰውዬ ነው። ዝብም ብላችሁ መልኳን ተመልከቷት እና እኔ እንዴት እጅ ይነሳል? ገና እኮ ምንም ነገር እንትን ያላለሽች ነች። አካሏ ራሱ መጠንከሩን እንጃ። እቺ ልጅ እንዲያውም ስተማርካ ቆስላ ስታገኛት እንዲያውም ሌላ አይነት እንክብካቤ ነው ማድረግ ያለው። ዝም ብላችሁ ተመልከቷ። በነገራችን ላይ ይሄ ነው ለእኔ እንትን የአማራ ብልጽግና ከአማራ እንትን ወጣችሁ አብራክ ወጣችሁ ብልጽግና ጋር ውስጥ ያላችሁ ተመልከቱ፣ ይሄን ነገር ተመልከቱ። ህሊናችሁ ቀሳችሁ፣ የዚች ልጅ አሰቃቂ በሆነ መንገድ የተፈጸመው ግፍ ህሊናችሁ ቀሳችሁ። ሌላው ለፋኖ መሪዎች ለፋኖ ታጋዮች ነው፣ እንዲህ አይነት መስዋዕትነት እየተከፈለ ነው፣ እንዲህ አይነት ዋጋ እየተከፈለ ነው። ይች ልጅ 19 ዓመቷ ነው ምናልባት ሁላችንም እንደምናደርገው ልትማር መማር ትፈልጋለች። ትምህርት ቤት ገብታ ዩኒቨርሲቲ ሊገባ ትችላለች፣ ወይም በስደት ሌላም ቦታ ሆና እንትን ትችላለች፣ ወይም ደግሞ እዛው አካባቢዋ ከአንዱ ጋር ትዳር መስረታ የቤተሰብ ኃላፊ ልትሆን ትችላለች። ነገር ግን ይሄ የህዝብ አላማ ይዛ የህዝብ እንትን ብላ ተሰልፋ ነው መስዋዕትነት የከፈለችው። የዚች ልጅ መስዋዕትነት ከንቱ ሆኖ መቅረት የለበትም። ከንቱ ሆኖ እንዳይቀር ደግሞ እናንተ አንድ ሆናችሁ አንድ ነገር ማሳየት መቻል አለባችሁ በሚመጣው ጊዜ ውስጥ አንድ ነገር ማየት አለብን። በነገራችን ላይ ይሄ እኔ እንደ ግዴታ ነው የምትለው አንድ ነገር ማየት አለብን። መግለጫ ማውጣት፣ መለፈፍ እረ ጎራው ማለት ምናምን አይደለም። አንድ በተግባር እቺ ልጅ ወድቃ እንዳልቀረች፣ እቺ ልጅ እንደዚህ አይነት ግፍ ተፈጽሞባት እንዳልቀረች አንድ ነገር ማሳየት መቻል አለብን። ሀውልት ማቆም ነው ለእሷ በነገራችን ላይ ፋኖ አንድ ሆኖ ይሄንን ትግል ለስምረት ማሳካት መቻሉ ለዚች ልጅ ሀውልት እንዳቆመላት ነው የሚቆጠረው። በጣም ይሄን ነገር ጎንደርም ያሉት ሸዋም ያሉት ወሎም ያሉት ጎጃምም ያሉት ሌላም ወለጋም ያሉት ፋኖ መሪዎች ይሄን ነገር በጣም እንትን ሊሉ ይችላል። በቃ የዚች ልጅ ሁሉ ጊዜ በጣም እንትን ነው ባይዘ ወይ ልጅቷ ዛሬ ቀኑ ሙሉ ፊቴ ላይ እየተመላለሰች ስትመጣ ነው በቃ የማንኛውም የምትወስኑት የፖለቲካ ውሳኔ እዚች እቺ ልጅን እያሰባችሁ አእምሮአችሁ ላይ እየመጣ ስውጥና እጅስት በጣም መሳይ በጣም ያሳዝናል። ማለት ልጅ ነች። እኔ አዶ ነው። በተለይ ልጅ ያላቸው ቤተሰብ ያላቸው ሰዎች እንዲህ አይነት ነገር ተፈጸመ ሲባል ምን ሊሰማቸው እንደሚችል አላውቅም።